ስሜ ቃል ኪዳን ግርማ ይባላል። ወንድም ያለ አሸናፊ ግርማ ይባላል። ያው ተደራጅተን ነው እየሰራን ያለ ነው። የድርጅታችን ስም ሻምፒዮን ህትመትና ማስታወቂያ ይባላል። ያው በማስታወቂያ ዘርፍ ነው እየሰራን ያለ ነው። ስራዎቻችን ዘርፈ ብዙ ናቸው። የውጭ ማስታወቂያ ላይ የውስጥ ማስታወቂያዎችን ነው የምንሰራው። የተለያዩ የህንጻ ስያሜዎችን ቢልቦርዶችን ካር ብራንዲንጎችን፣ የተለያዩ የድርጅት ማስታወቂያዎችን፣ የሱቆችን፣ የትናንሽ ሱቆችን፣ እንዲሁም የትላልቅ ሱቆችን ማስታወቂያ ስራ ነው የምንሰራው፣ የውጭ ማስታወቂያ ማለት ነው። አሁን ሁለተኛ አመታችንን ይዘናል። የአስራ አንድ አመት የስራ ልምድ አለን። ተቀጥረን ነበር የምንሰራው በወቅቱ ያው፣ ከዛን ደግሞ ለረዥም ጊዜያት ስራ አተን ነበረ ቁጭ ብለን የነበረው ከዛ ያው ከወንድሜ ጋ ተደራሽተን ይህንን እድል አግኝተን እየሰራን ያለ ነው። አሁን ያው የተደረገልን ድጋፍ በመጀመሪያ ያው የምታዩትን ቢሮ ተሰጥቶናል። ቢያንስ ያው ከቢሮ ኪራይ ነጻ ሆነናል። ግን ደግሞ እንዳልኩሽ ስራው ዘርፈ ብዙ እንደመሆኑ ሰፊ ቦታ የመስሪያ ቦታ ይፈልጋል። አሁን ውስን ሰው እና ይዘን ነው እየሰራን ያለ ነው። ግን በጣም ሰፊ እንደመሆኑ መጠን የተሻለ የሰው ኃይል ይዘን የስራ እድል ፈጥረን መስራት የምንችልበት ሁኔታን ቢመቻች ጥሩ ነው ብዬ አስባለሁ ለምን እንደምታዩ በውስን ነው ያለው ነገር ለማምረቻ ቦታ ያስፈልጋል ማሽንም ማሽኖችም አሁን አውትሶርስ ነው የምናደረገው አብዛኛውን ነገር በተሰጠን ነገር አውትሶርስ እያደረግን ነው እየሰራን ያለ ነው ያለው ነገር ይሄ ነው አዎ የተሻለ ነው ያው በመንግስት ተመዝግበን ነው 15 ፐርሰንት ተመዝጋቢ ነን ያው ፋይናንሻል ሪፖርቱን በሚታይበት ጊዜ ከፍተኛ ሽያጭ ነው የሚያሳየው። ምክንያቱም በሚፈጠሩት የስራ እድሎች እንዳልኩሽ ቅድም እንዳያችሁት የምክር ቤትንም ስራዎች መጀመሪያ እድል ያገኘ ነው። እሱን በመስራት ነው የተለያዩ ተቋማቶችን ስራዎችን እንሰራለን። እና እንደዚህ በውል ፋይናን እንትኑን ሪፖርቱን እንትን ባለውም የተሻለ ነው። የገበያ ትስስሩ አጥጋቢ አይደለም፣ እውነት ለመናገር ወይኛም አልሰራንበት ይሆናል ብዬ ነው። ገና እንደ ጅማሬ አሁን ላይ ጥሩ ነው። አሁን ያው ከወረዳው ጋር በተለይ ስራ እድል እየፈጠረልን ያለው አሁን ላይ ነው እና ከዚህም የበለጠ ደግሞ እንግዲህ ባለን ጊዜ ውስጥ የተሻለ ነገር ቢገጥመን የተሻለ ነው ብዬ አስባለሁ። ያው ለምታደርጉልን ድጋፍና ትብብር እንዲሁም ቅድሚያ ለምሰጡን ነገር የገበያ ትስስሩን እሱን በተመለከተ እናመሰግናለን እና የበለጠም ደግሞ እንዳልኩሽ አሁን የኛ ትልቁ ችግራችን ቦታ ነው። ተወስነን ያለ ነው አንዳንድ ከስተመሮችን በሚመጡ ሰዓት የተሻለ ስራን ለመስጠት የሚያዩት ነገር ትንሽ እንትን ስለሚል ፕሮፖዛልም አስገብተን ነበር። እና እሱ ነገር ታይቶ ምላሽ ቢሰጠን እኛ ከዚህም የበለጠ መስራት እንችላለን ብዬ ነው ማስበው። ምክንያቱም ቀላል የስራ ልምድ ማይደለም ያለን ዘርፉም ደግሞ በጣም የሚያሰራ ነው። የኔ ስም መቅደስ ገብረተንሳይ ይባላለሁኝ። ማህበሩ መቅደስ ፍሬወትና ጓደኞቻቸው የን ማነብ ህብረት ሽርክና ማህበር ይባላል። የማህበሩ አባላት በቁጥር ስምንት ነን። አሁን በተለያየ ምክንያት አባላት የለቀቁ ስላሉ በቁጥር ሰባት የሆኑን ሰዎች እያንቀሳቀስ ነው እንገኛለን። እኔ የማህበሩ ምክትል ስራ አስኪያጅ ነኝ። ያው ግን አጠቃልዬ ዋና ስራ አስኪያጅ እየሰራው ነው ያለሁት። ሆኖም ግን ሰላሳ ቀፎ አዘጋጅተን በሰላሳ ቀፎ ንቦችን ይዘን ለመስራት ነበረ እቅዳችን። ሰላሳ ቀፎ አዘጋጅተናል። ሆኖም ግን ንቦች በተለያየ ምክንያት የገቡትም ጥለው ይሄዳሉ። የመጀመሪያ ሀያ ቀፎች ናቸው በንብ የሞላ ናቸው። የሄዱበት ምክንያትንም እየተመራመርን ያለ ነው። በመቀጠልም ደግሞ አካባቢው ምናልባት ለነሱ የሚመች አይደለም ይሆናል እያል እየቀያየርን ብዙ ጊዜ ንብ የምናመጣው ከመናገሻ አካባቢ ከገበሬ ማህበር ነው። በባህላዊ ቀፎ እናመጣለን። ያንን የባህላዊ ቀፎ ደግሞ መልሰን ወደ ዘመናዊ ቀፎ እንገለብጣለን። ካመጣናቸው ከተለማመዱ በኋላ ግን ተመልሰው የሚጠፉ ብዙ አሉ። ችግራቸውን ለማወቅ እየሞከርን ነው። እኛ ስልጠና ወስደናል። ስንጀምርም ንቦችን እንዳይመቻቸው የሚያደርጋቸው ነገር ምንድን ነው የሚለውም ብዙ ነገር አውቀናል። ለምሳሌ ከዛ መካከል ጉንዳን ነው። ጉንዳን በጣም ያስቸግራልና አካባቢው የጫካና ዛፍ የበዛበት ስለሆነ ጉንዳን ቶሎ ነው የሚያፈራው እርጥበት በተገኘ ቁጥር እኛም በራሳችን መንገድ ችግሩን ለመፍታት ሞክረናል። የቡና አተላ በመጠቀም ጉንዳኖቹን እንዲሸሹ የማድረግ ዘዴ ያለን። አሁን ክረምት ስለሆነ ነው። በቅርቡ ደግሞ እሱን ለመጠቀም ደግመንና ጉንዳኖቹን ከአካባቢ ለማጥፋት ዝግጅት ላይ ነን ያለ ነው። በአሁኑ ሰዓት ስድስት ቀፎዎች በንቦች የተሞሉ ናቸው። ምናልባት የምንጠብቀው ጥቅምት ላይ የበለጠ ይራባሉ ብለን እናስባለን። ምክንያቱም ዘንድሮ አይታችሁት ከሆነ ከየካቲት መጨረሻ ጀምሮ እስካሁን ዝናብ ነው። ንብ ደግሞ የክረምት ወራት ብዙ ጊዜ ማር እንዲሰጡ አይጠበቅም። ለእንቅስቃሴ የሚያስቸግራቸዋል። ሜዳ በሚወጡበት ጊዜ ዝናቡ መንገድ ላይ ያስቀራቸዋል። ስለዚህ ብዙ ምርታማ አይሆኑም በዝናብ ሰዓት አሁን ምርታማ አይደሉም። የሚቀጥለው ዓመት ላይ ግን ፀሐይ ሲወጣ ይሆናል ብለን እንጠብቃል። እንግዲህ የንብ እርባታን ለመስራት ቦታ ይፈልጋል። ከቦታ ጋራ ደግሞ ንቦችን ማወቅና እነሱን መንከባከብ እንዴት እንደሚቻል ማወቅ ያስፈልጋል እና ተጓዳኝ ስራዎችም መሰራት አለባቸው። ምናልባት ንቦች ዛሬ በቀፎ አስቀምጠሻቸው አሁን ምናልባት ከሶስት ወር ከስድስት ወር በኋላ ምርት ይሰጡኛል ብለሽ አይጠበቅም። ንብ ብዙ ጊዜ ቦታውን መልመድ አለባቸው። ሌላ ንግስት መወለድ አለባት፣ መባዛት አለባቸው። ከዛ ጊዜ በኋላ ነው የበዙ ከሄዱ በኋላ ጥሩ ማር ይሰጣሉ። በገጠር ይሄ ይመቻቸዋል ከከተማ ይልቅ። ስለዚህ ተጓዳኝ ስራ ያልኩበት ምክንያት ንብ ማርባት ጥሩ ነው። ንጹህ ማር ማግኘትም በጣም የሚደገፍ ነገር ነው። በሀገራችን ውስጥ ንጹህ ማር ችግር አለ በጣም ሆኖም ግን ንጹህ ማሩን እያገኘን አላማችን ያ እስከሆነ ድረስ እየሰራን እያለን የገቢ ምንጭ ሊቸግረን ይችላል፣ በወራዊ የሚመጣ ውጤት ባለመኖሩ በተለይ በመጀመሪያዎቹ ጊዜዎች። ስለዚህ ተጓዳኝ የሆኑ የአትክልት ለንቦችም የሚመቹ አበባ ሊሰጡ የሚችሉ ነገሮች የጓሮ አትክልቶችን በተጓዳኝ ቢሰሩ ለቤት ለሚውሉ እህቶቻችን፣ እናቶቻችን፣ ልጆቻችን ጠቃሚ የሆነ ስራ ነው። ግብርና ነው። የከተማ ግብርና ማለት ነው። ለምሳሌ እንደ ሜልን አይነት ጥሩ ዋጋ የሚያውጡ ማለት ቆስጣና ጎመን ያወጣል ግን ከዛም በላይ የሆኑ የተሻሉ አትክልቶችን ቢሰሩ። በአሁኑ ሰዓት ደግሞ መሬት ላይ ብቻ አይደለም የሚሰራ ወደ ላይም ይሰራል። ወደ ላይ በመቀጣጠል ላስቲኮችን፣ የለስላሳ ላስቲኮችን፣ የውሃ ላስቲኮችን በመጠቀም ብዙ ይሰራል። ኢትዮጵያዎችን ቢከፍቱ ብዙ የገቢ ምንጭ ሊያስገኙ የሚችሉ ከንብ ጭምር ከማር ጭምር ማለት ነው። የንብ ስራ ያው ትዕግስትን ይፈልጋል። ከትዕግስት ጋራ ገቢ የሚያገኝበትንም የጎን ስራ እየሰራ ቢሰሩ ጥሩ ነው ብዬ ለወጣቶች እመክራለሁ። እኛ ለመጀመሪያ ጊዜ ሀያ ንብ መንጋ ነበር ያስገባ ነው ለመጀመሪያው ሁለት አመት ምንም ማር አላገኘንም ነው በ2011 ሰርተን ማለት ነው አቋቁመን በሶስተኛው አመት ማለት በ2014 እና የ2013 መጨረሻው የግንቦት ወር ላይ ጥሩ ውጤት አግኝተን ነበር። እና በዚህም እኛ የደረብ ነው አንድ ድራቢ ነው ከላይ ምክንያቱም ንግስትና አብሯት እንቁላል የምትጥልላቸው የምትጥልበት ያለበት አብሯት የሚሰሩ ሰራተኛ ንቦች እታችኛው ነው የሚሆኑት። ከዛ ውስጥ ማር አናወጣም። ያ ማር የሚዘጋጀው ለራሳቸው ነው ለኛ የሚዘጋጀው ተደራቢው ላይ ነው። እና በጥሩ ሁኔታ ከአራት ቀፎ ላይ በተደራቢው ላይ ሰርተው ነበረ። እና ከአንዱ 15 ከአንዱም 20 ያገኘንበት ጊዜ አለ። አዎ ይሄም እንግዲህ በሁለት ጊዜ ማለት ነው። በአራት አመት ጊዜ ውስጥ ያገኘ ነው። ከዛ ወዲህ ግን አልሰጡንም። ምክንያቱም እንዳልኳቸው መጀመሪያ አንዳንድ ችግሮች ኖረዋል እንዳይቆዩ የሚያደርጓቸው እንዲጠፉ የሚያደርጓቸው ነገሮችና ምናልባት ከወንዙም ጋር ተያይዞ ይሆናል ብለን ጥናት ላይ ነን። አሁን የምንፈልገው ይሄ ዙሪያውን በጥሩ ሽታ የማያስተላልፉ እጽዋቶች ለመትከል እንፈልጋለን፣ የንቦቹን እንቅስቃሴ ለመጠበቅ። በአሁኑ ጊዜ በዓለም ላይ መረጃዎች በጣም ይተላለፋሉ፣ መረጃ በጥሩ ሁኔታ ይተላለፋል። ወጣቶች ዩቲዩቦችን ለምሳሌ ለመልካሙ ጎኑ ከፍተው ቢያዩ፣ ዩቲዩብ በብዙ በመጥፎ ጎኑም የሚያቀርበው ነገር አለ። ግን መልካም ጎኖችን ቢያዋቸው እንዴት በቀላሉ ተፈላጊ የሆኑ የከተማ ግብርና አይነቶችን ሊሰራ እንደሚቻል የሚያስተምሩ አሉ። ወጣቶች እነዚህም ቢከፍቱ ይነቃቃሉ ብዬ አስባለሁ። ለምሳሌ እኔ አሁን ከንቦች ጎን ምን ሊሰራ ይችላል ብዬ ሳይ እንጉዳይ ጉዳይ ሊሰራ እንደሚችል አውቃለሁ። ከሱስ ሌላ ምናልባት ቦታው ከተመቸኝ ከተመቻቸልኝ ደግሞ እንደዚሁ እንጆሪ ስትሮበሪ የሚባለው በጣም ተፈላጊ የሆኑ ደግሞ የአትክልት አይነቶች አሉ። በወረዳ በኩል በጣም ጥሩ ድጋፍ ነው የተደረገልን። ለኝ ወይዘሮ መቤት እባላለሁ። አስሩን ነው የተደራጀ ነው። ወረዳው ነው ያደራጀን እና ቦታ የሚሰጠው ወረዳው ነው። እዚህ ጋ ያሉ ጫጩቶች ናቸው። አምሳ ጫጩቶች ላይ ደግሞ ስልሳ ሰጥቶናል ወረዳ። እንቁላል ጣይ እንቁላል እየሸጥን መኗቸውን እየገዛን እየሰራን ነው። ሴቶችና ህጻናት 24 ብድር ሰጥቶናል። በሱ እየተንቀሳቀስ ነው። ወደፊት እንግዲህ መንግስት ደግሞ እንዲያበረታታን የሚያስፈልገውን ድጋፍ እንዲያደርግልን በትትና እንጠይቃለን። እነዚህ ገና የሁለት ወር ናቸው። አስር ነን ወረዳውን ያደራጀን አስር ነን። ቦታውንም የሰጠን ሼዱንም ሁሉን ነገር ማቴሪያሉን ያቀርብልን እሱ ነው። እንቁላል ጣይ ናቸው። ወረዳውን የደገፈን ለሴቶች ብሎ የሰጠን ዶሮቹን እየሸጠን እየበረታን ነው። እና የስራ እድሉን የሰጠን ወረዳው ነው። የበለጠ ደግሞ አስፋፍተን እንድንሰራ ከጎናችን እያበረታታን ነው ወረዳው ወረዳው ነው የሰጠን ማቴሪያሉንም፣ ቦታውንም፣ ብድርም ለሴቶችና ሕጻናት 24 ሺ ብር ሰጥቶናል። ከወለድ ነጻና እያበረታታን ነው ወረዳው። ክብረት ይስጠልን፣ ከስራ አስኪያጁ እስከታች ላሉት እዚህ ስራ ውስጥ እንድንገባ ላበረታቱን ለወረዳ ሰራተኞች ሁሉ ህብረት ይገባችኋል። ወደፊት ደግሞ ወጣቱ ከኛ ተረክቦ አስፋፍቶ እንዲሰራ እኛም አሁን ተስፈኛ ነን። አገር ለማስጠራት የእናት ጀግና ለመባል ነው።